ጤና ይስጥልን የከበረ ሰላምታችን በመላው አለሞናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተለው ውድ አድማጮቻችን ሁሉ ይድረስ ብለናል። ዋጋቸው ተመን የሌላቸው ቢፈለጉም ከጠፉ የማይገኙ እጅግ በጣም ውድ ውድ የሆኑትን ሰላም ፍቅር ጤና አብዝተን አብዝተን ተመኝንላችሁ። ከሀገር ቤት እስከ ባህር ማዶ ሆናችሁ ለምትከታተሉ ውድ ቤተሰቦቻችን ሁሉ ሰላም እንሻለን። ቃል ስፖርት ዩቲዩብ ቻናላችንም ከሀገር ቤት ከባህር ማዶ የተለያዩ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ከዚህ በማስቀጠል የምናደርሳችሁ ይሆናል። እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ከኛ ጋር እንድትቆዩ በትህትና እየጋበዝን በዚህኛውም ጥንቅራችን የተወሰኑ ሀገራዊ ስፖርታዊ መረጃዎች እናደርሳችኋለን በአውሮፓ ወጣ ስንል ዛሬ አንድ ግዙፍ ጨዋታ ነበረ። ጨዋታው የነጥብ ባይሆንም ስድስት ግብ ተመልክተንበታል። ይህን ጨዋታ ለማንሳት ወድናል። እሱን አስቀድመን ነው የምንጀምረው። ከዛ ትልቆቹ የአውሮፓ ክለቦች በዝውውር መስኮቱ ላይ ተጠምደዋል። እነኝህን በስፋት እናደርሳለን። ባርሴሎና ተጫዋቹን ካሳም ከፍሎ ቢሆን ለማባረር ሲወስን፣ የሪያል ማድሪድ ተጫዋች ጸጸት እየተሰማኝ አይደለም ይላል። ሮናልዶና ሜሲን በተመለከተ ዛሬ በርካታ መረጃዎች ሲወጡ ነበረ። ግን የሜሲ አንድ ንግግር በማህበራዊ ትስር ገጽ ላይ ጥያቄ ምልክት ውስጥ ገብታለች። ሻምፒዮንስ ሊግ ያሸነፈ ባላንዶረን ያስብ ካለ በኋላ ፍራንክ ሪቤሪ ከተረሳበት ብቅ ብሏል። የእናንተን የግል መልከታ በመረጃው ሰዓታችን ላይ ታደርሱናላችሁም። በተወዳጁ የእንግሊዝ ፕሪሚየር ሊግ የተለያዩ ዝውውሮች ተጠናቋል። ማንቸስተር ሲቲ የሪያን አይት ኑሪን ሕክምና አጠናቋል። ነካውት እንጂ አላሸነፍኩትም ያለው ኮል ፓልመር በቼልሲ አውሮፓ ሻምፒዮንስ ሊግን ማሳካት ይፈልጋል። የሊቨርፑሉ ተጫዋች ሳላህ እና የቀድሞ የሲቲ ተጫዋች ኬቨን ደብሮይና እንደሚታሰበው አይደለም። ስለወቱ የምንላችሁ ነገር አለ። በሊቨርፑል የዘጠኝ ቁጥር ቦታ ላይ አሁንም አንድ ትልቅ ስም አለ። ለመሆኑ እዚህ ዝውውር ላይ ምን ያህል ይሳተፋል የሚለውን ሊቨርፑል እናደርሳችኋለን። ከዛ በተጨማሪ የሊቨርፑሉ ተጫዋች ታይረር ሞርተን ዛሬ ከአንድ ሚዲያ ጋር ቆይታ አድርጓል። ስለ ሊቨርፑል ስሎት ክሎፕ የሚለን ነገር አለ ከዙ ዙር መረጃ በተጨማሪ ሊቨርፑል ቤት የቡድን ዜና ይዘናል። አርሰናል ቤት ስፔናውያን እየተሰባሰቡ ነው። በማይክል አርቴታም ፊት አውራሪነት የሚመራው አርሰናል የስፔናውያን ተጫዋቾች ቁጥር በአጠቃላይ አራት አደርሶታል። ማይክል አርቴታም ሌጋሲ ከስፔናውያን ጋር ቀጥሏል። አዲስ ፈራሚ ተገኝቷል። አርሰናል ቤት ተረኛውን ስፔናዊ ፈራሚ እናደርሳችኋለን። ከዛ በተጨማሪ ግን ዛሬ የታማኙ ሰው ዴቪድ ኦርኔስት ለአርሰናል ደጋፊዎች የምስራች አለኝ እያለ ነው እጁ ከምን ለእናንተ ውድ አድማጮቻችን በስፋት እናደርሳቸዋለን። አርሰናል ቤት በርካታ የዝውር መረጃዎችን ይዘናል። ማንቸስተር ዩናይትድ የካሪንግተን ምሩቆቿን መሸኘት የተለመደ ስራዋ ሆኗል። ዩናይትድ ተረኛውን አሰናብተዋል። ዛሬም የካሪንግተን ምሩቁ ከካሪንግተን ከኦልትራፎርድም እንደሚሰናበት ተረጋግጧል። በርካቶች ግን ይህን ነገር ዩናይትድ ቆም ብሎ ያስብበት እያሉ ነው። ለማንኛውም ማንቸስተር ዩናይትድ ቤት አዳዲስ የዝውውር መረጃዎችን አገኝተናል። ከክለቡ የወጣውም ዩናይትድ መሳሳቱን ለማሳየት ነው ተብሎ ዩናይትድ ስለተተቸበትም አንድ የተሸጠ ተጫዋችን እነግራችኋለን። ማንቸስተር ዩናይትዶች በመረጃ ክፍለ ጊዜያችንም ትወያዩበት አላችሁ ያለውን መረጃ በዚኛውም ጥንቅራችን አካተናል። እንደ ሁልጊዜው ላይክ አርጉኑ ውድ ቤተሰቦቻችንና በረታቱንና አብሮነታችሁን በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እያጋራችሁን ቆይታ አድርጉ። ቤተሰሞውን ካሻችሁ ሰብስክራይብ ማድረግ ይቻላል። እኛ በአካል ማግኘት ካሻችሁ በሐሳብ መስጫ ሳጥናችን ላይም መልእክት የምንልክበትን አድራሻችሁን አስቀምጡልን። ቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው አጠራጠር ያሉ ስፖርታዊ ጥንቅሮቻችን ዛሬም ሀገራዊ ጉዳዮችን በማስቀደምን ጀምር። የኢትዮጵያ ዋንጫ የ2017 የውድድር ዘመን የፍጻሜ ጨዋታ በወላይታ ዲቻ እና በሲዳማ ቡና መካከል እሁድ ሰኔ 1 2017 ዓ.ም ከቀኑ 9 ሰዓት በአዲስ አበባ ስቴዲየም ይካሄዳል። ጨዋታውን የኢትዮጵያ ብሔራዊ ጣቢያ በቀጥታ ስርጭት አስተላልፈዋለሁ ብለዋል። ስቴዲየምም ግን ገብታችሁ መመልከት ለምትፈልጉ የአዲስ አበባ ስቴዲየም ከቀኑ ስድስት ሰዓት ጀምሮ የስቴዲየም መግቢያ በሮች ክፍት ይደረጋሉ። በዚህም መሰረት ክቡር ትሪቡን አንድ ሺህ ብር፣ ጥላ ፎቅ አምስት መቶ ብር፣ ከማናንሼ ሶስት መቶ ብር፣ ካታንጋና ፋሲካ በር ሁለት መቶ ብር፣ ከጎል ጀርባ ሚስማር ተራና ዳፍ ትራክ አንድ መቶ ብር መሆናቸውን ይፋ ተደርጓል። ስለሆነም የኢትዮጵያ ዋንጫ የ2017 የውድድር ዓመት የፍጻሜ ጨዋታ እሁድ ሰኔ 1 2017 ዓ ም ከቀኑ 9 ሰዓት በአዲስ አበባ ዓለም አቀፍ ስቴዲየም ጨዋታው ይደረጋል። ለሁለቱ ክለቦች ደጋፊዎች መልካም እድል አስቀድመን ከወዲሁ ተመኝተናል። አሸናፊው ኢትዮጵያን ወክሎ በአህጉሩም ውድድር ላይ እንደሚሳተፍ ይታወቃል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን ዛሬ አንድ ተጠባቂ መርሃ ግብር ነበረ። በእርግጥ ጨዋታው የሶስት ነጥብ አይደለም፣ ጨዋታው የገቢ ማሰባሰቢያ ነው። በሪያል ማሪድ ሌጀንዶች እና በቦሩሲያ ዶርትመንድ ሌጀንዶች መካከል የነበረ ጨዋታ ነው። ለማየት በጣም የሚማርክ አዝናኝ ጨዋታ ነበረ። በተለይም ደግሞ የቀድሞ በእግር ኳስ ምናቃቸው ስመጥር ተጫዋቾች የሪያል ማሪድም የቦሩሲያ ዶርትመንድም ተጫዋቾች ተካፍለው ነበረ። ጨዋታው ሶስት ሶስት ግቦችን ሁለቱም ተካፍለው ሶስት ለሶስት በሆናቸው ውጤት ተጠናቀቀ። በሪያል ማድሪድ በኩል የቀድሞ ተጫዋች በፒስታን ክሩስ እና ራውል ግቦቹን ሲያስቆጥሩ ለቦሩሲያ ዶርትመንድ የቀድሞ ሌጀንዶች ቤንደር ባሬስ እና አሞርሶ ግቦቹን ማስቆጠር ችሏል። በጣም አዝናኝ ጨዋታ ነበረ። እኔ በግሌ ተመልክቸዋለሁ። ያያችሁት ካላችሁ ይህን ጨዋታ በሀሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። የቀድሞ ሌጀንዶች ብቃት እንዴት አገኛችሁት? በእርግጥነ ቶኒ ክሮስ እና ማርሴሎ እንኳን የቅርብ ዘመን ናቸው። ኳሱም ብዙ አልጠፋቸውም። ግለ ተመልካች በጣም በጣም አዝናኝ የነበረ ጨዋታ ነው። በባርሴሎና ቤት ያው በአንድሬ ቴር ስቴገን እና በሃንሲ ፊሊክ መካከል ክፍተት እንደተፈጠረ ቀደም ብለው መረጃችን አድርሰናችሁ ነበረም። ክፍተቱ አሁን የሰፋ ሆኖ መጥቷል። በዚህ መሰረት ባርሴሎና ማርክ አንድሬ ቴር ስቴገንን ክለብ እንዲያፈላልግ ነግሮታል። ተጫዋቹን ክለቡን አለቅ ማለቱን ተከትሎ አሁን ደግሞ ባርሴሎና ካሳ በመክፈል ጭምር ኮንትራቱን እንደሚያፈርስ አረጋግጧል። ስለሆነም ማርክ አንድሬ የቴርሽቴገንና የባርሴሎና ፀብ አሁን ለይቶለታል ለማለት ነው። ግብ ጠባቂው ግን እንዲለቅ አስቀድሞ ተነግሮት ነበረም፣ ግን መቆየቱ ነው ለካሳ የደረጋቸው ባርሴሎናዎችን። ስለሆነም ባርሴሎና ውል ማፍረሻ ላይ የተቀመጠውን ካሳ ከፍለው ከቡድኑ ያሰናብቱታ ለማለት ነው። እጅግ አነጋጋሪ መረጃ ነው። የቴርሽቴገን በባርሴሎና ቤት ቋሚ ግብ ጠባቂነት ጀርባ ጉዳት መጣ ከዛነሽ ዝን የወሰደበት አሁን በሆዋን ጋርሺያ እየመጣ ነው። እሱ ግን ለጀርመን ብሔራዊ ቡድን ቋሚ በሆነበት ማግስት ነው በካሳ ከባርሴሎና እንዲለቅ የተደረገው። አትሌቲኮ ማድሪዶችም የባርሴሎና ንብረት የሆነውን ክሌሞንት ሌንግሌትን በቀጣይ ውድድር ዓመትም በክለባቸው የማቆየት እቅድ እንዳላቸው ተናግረዋል። እስካሁን ድረስ በሁለቱ ክለቦች መካከል የተደረገ ውይይትና ድርድር ባይኖርም፣ አትሌቲኮ ማድሪዶች ግን ዋነኛ ፍላጎታቸው ተጫዋቹን የቀጣይ ውድድር ዓመትም የቡድኑ አካል ማድረግ ነው። በቀጣይ ከባርሴሎና በኩል ምላሽ ይጠበቃል። ግን ባርሴሎና አሁን ካለበት የፋይናንስ ጫና አንፃር ተጫዋችን በውሰት እንዲጫወቱ ለሌሎች ክለቦች በየዓመቱ ይፈቅዳል ማለት እጅግ በጣም አስቸጋሪ ነው። ምናልባት የመግዛት አማራጩን እንዲጠቀሙ ሊያስገድድ ይችላል ተብሏል። ተጫዋቹ እስካሁን ያለው ነገር የለም። ባርሴሎናም ያለው ነገር የለም። አትሌቲኮ ማድሪድና ዲያጎ ሲሞኔ ግን ተጫዋቹ አብሯቸው እንዲቆዩ ይፈልጋሉ። ፈረንሳይ የፊት ወሰር ተጫዋች ኬሊያን መባፔ አልጸጸትም ብሏል። ፒኤስጂ የአውሮፓ ሻምፒዮንስ ሊግ ዋንጫ በማሸነፉ ደስተኛ መሆኑን ተናግሯል። በእርግጥ የፍጻሜ ጨዋታ በተጠናቀቀ በደቂቃዎች ውስጥ የእንኳን ደስ ያላችሁ መልእክት ለፓሪስ ሰን ጀርሜን ከላቁ እውቅ የቀድሞ ተጫዋቾቻቸው ውስጥ አንደኛው እሱ እንደነበረ ይታወቃል። ኬሊያን መባፔም አክሎም ፒኤስጂ እሱ በለቀቀ ዓመት ባነሳ የአውሮፓ ሻምፒዮንስ ሊግ ዋንጫ እንደማይጸጸት አረጋግጧል። ከፒኤስጂ ጋር የነበረኝ ታሪክ ተፈጽሟል ያለው ኪሊያን ምባፔ ምንም ቁጭት የለኝም ዕጣ፣ ፈንታ ነው አሁን ያለው ሂደት ሲል ተደምጧል። ሻምፒዮንስ ሊግ ማሳካት ሁሉም ነገርን ያመለከታ ሁሉም ያልመዋል ይሞክረዋል የሚለው ተጫዋቹ ያለ እኔ መሆን ነበረበት ፔኤስጂ ዋንጫው ስለሚገባቸው አሳክተውታል ብለዋል። ኬንያን በፓፔ በፔኤስጂ ቤት ባሳለፋቸው ሰባት ዓመታት ስድስት የፍራንስ ሊግ ዋንጫ ቢያሳካም አንድም ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ሳያሸንፍ ወደ ሪያል ማድሪድ አቀና። ዘንድሮ ሪያል ማድሪድ አይደለም የአውሮፓ ሻምፒዮንስ ሊግ ዋንጫ በተባለበት እንኳን ዝር አላለም። ምናልባት የዓለም ክለቦች ዋንጫ በቀጣይ የሚጠበቅ ነው። ክርስቲያኖ ሮናልዶ የሰጠውን ሙሉ ጋዜጣዊ መግለጫ ቀደም ባለው መረጃችን ላይ ተከታትላችሁታል። በርካቶችም በሳ መስጫ ሳጥናችን ላይ ስለ ጉዳዩ ታደርሱን ነበር ፈጣን መረጃዎችን ከምታዳምጡበት ቃለ ስፖርት ዩብ ቻናላችን ታዲያ ክርስቲያኖ ሮናልዶ ምናልባት ላልተከታተላችሁ ለማስታወስ ያክል መረጃችንን ክርስቲያኖ ሮናልዶ አንደኛ ከሜሲ ጋር ወዳጅ መሆናቸውን፣ ሁለተኛ ላሚን ያማል ጫና አታሳድሩ እንንከባከበው ማለቱን ነግረናችኋል። በቀጣይ ደግሞ የዓለም ክለቦቿኛ እንደማይሳተፍ ነግረናችሁ ነበረ። ስለ ባሎን ዶር ሲጠየቅ ደግሞ ባሎን ዶሩን ማሸነፍ ያለበት የአውሮፓ ሻምፒዮንስ ሊግ ዋንጫ ነው ያነሳው ካለ በኋላ ነው መነጋገሪያ ሆነው ምክንያቱም ፍራንክ ሪቤሪ ይህን ዋንጫ ባነሳበት ዓመት ባሎንዶር እንዳልተሸለመ ይታወቃል። ክርስቲያን ሮናልዶ ለአርጀንቲና ብዙ ፍቅር አለኝ የባለቤቴም ጆርጂና አርጀንቲናዊት ነች ብሏል። አርባ ዓመቴ ቢሆንም እስካሁን አርጀንቲናን አልጎበኘውም ግን መጎብኘት እፈልጋለሁ ብሏል። ለአመታት ከሜሲ ጋር ተቀናቃይ ነበርኩ ለሱ ትልቅ ክብር አለኝ። ሜሲ በሚገባ ያከብረኛል፣ እኔም በጣም እወዳለሁ። እንግሊዘኛ በማይችልበት ጊዜም የሻምፒዮንስ ሊግ ምሽት ላይ አስተርጓሚ ሆኜ ከአጠገቡ ስሰራም ነበረ። ለሜሲ እኔ ፍቅር አለኝ እሱ ለእኔ አክብሮት አለው ብሏል ሮናልዶ። ግን አሁንም በድጋሚ ማንሳት የምንወደው ከሮናልዶ ሀሳብ ላይ ምናልባት የላሚን ያማልን የደስታ አገላለጽ በተወሰነ መንገድ እያየው የነበረና አብዛኛው የደስታ አገላለጹ ከሮናልዶ ጋር ተመሳይ ነው። ሰሞኑ እንኳን ለስፔን ብሔራዊ ቡድን ግብ ካስቆጠረ በኋላ የሜዳው ጠርዝ ላይ ሄዶ ተቀምጦ ነበረ። ሮናልዶ በማሪድ በጣም ያረጋት ዝነኛ ነበረች። በእጁ የተረጋጉ ምልክትን ያሳያል። ላሚኒያ ማለም ሮናልዶ በላሊጋው ሲያደርገው ተመልክተናል። ለማንኛውም ላሚኒያ ማልን እንግዲህ ከባሎንዶሮ እጩነት አውጥቶ ለዴምቤሌ ሰጥቶታል። ምክንያቱ ሻምፒዮንስ ሊግ ነው። ፍራንክ ሪቤሪ ያልተሰጠው ባሎንዶር በሻምፒዮንስ ሊግ ብቻ ለተጫዋች ይገባል ወይ? ምልከታችሁን አጋሩን ታኩ ፉሳ ኩቦ በዚህ ክረምት ከሪያል ሶሴዳድ ጋር ለመለያየት እያሰበ እንደሚገኝ ተረጋግጧል። ጃፓን የኮኮም በፕሪሚየር ሊግ ክለቦች ይፈለጋል። እሱም ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎት አለው ተብሏል። የአራት ዓመቱ የክንፍ ተጫዋች በሪያል ሶሴዳድ ያለው ኮንትራት በ2029 የሚጠናቀቅ ሲሆን የውል ማፍረሻው 40 ሚሊዮን ዩሮ ይገመታል። እናም ተጫዋቹ በቀጣይ ውድድር ዓመት ወደ ፕሪሚየር ሊግ መምጣት ይፈልጋል ተብሏል። እጅግ በጣም አስደናቂ ተጫዋች ነው። የግራግር ተጫዋች ነው በጣም አስደናቂ ታለንት ያለው ተጫዋች ነው። ወደ ቤተሰቦቻችን እናም ወደ ፕሪሚየር ሊግ የመምጣት እቅድ እንዳለው ፍለረን ፒልተንበርግ ነ ያስነበበው። ቃል ስፖርት ዩትዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊሽ ፕሪምየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ ቃል ስፖርት ዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ከእኛ ጋር እንድትቆዩም በአክብሮት ጋበዝን። አሰልጣኝ አንጌል ፖስቴኮ ጎል ከተሰናበቱ በኋላ ምትካቸው እየተፈላለገ ይገኛል። እሳቸው ግን በቶትናም ሆትስፐርስ እግር ኳስ ታሪክ ከ2008 በኋላ ቶትናምን ካሰለጠኑ አሰልጣኞች ሁሉ የከፋውን ቁጥር አስመዝግበው ነው ከክለቡ የተሰናበቱት። አንጌል ፖስቴኮ ጎል ከ2008 በኋላ ቶትናምን ካሰለጠኑ አሰልጣኞች ውስጥ 41 በመቶ ጨዋታን የማሸነፍ ንጻሪ ያላቸው ዝቅተኛው አሰልጣኝ ናቸውም። ጆዜ ሞሪኖ ሁለተኛው በጣም ዝቅተኛ ሪካርድ ያላቸው ናቸው። ባለፉት እንግዲህ ከ28 ዓመተ ምህረት ጀምሮ ባለፉት ዓመታት ውስጥ የቶትናም ስፐርስ ምርጥ የማሸነፍ ንጻሪ የነበረው ግን በቲም ሽሩድ 59 በመቶ፣ እነዚሁም አንቶኒዮ ኮንቴ 57 በመቶ፣ ማውሪሲዮ ፖቼቲኖ 56 በመቶ፣ ቪላስ ቦዋስ 54 በመቶ እያለ ይቀጥላል። የፖስቴኮግሉ ግን እጅግ በጣም የከፋ ነው። ለየት የሚያደርገው ነገር የእሳቸውን በዚህ ሁላ ደካማ ሲዝን ውስጥ ግዙፉን መድረክ የአውሮፓ ሻምፒዮንስ ሊግን የአውሮፓን መድረክ የሆነውን ኤሮፕ ሊግን ዩናይትድን በማሸነፍ አሳክተው ክለቡን ታሪካዊ ዋንጫ ባለቤት ማድረጋቸው ብቻ ነው። ወልብሶች ጄራርድ ማርቲን ከባርሴሎና ማስፈረም ፍላጎት እንዳላቸው ይፋ አድርገዋል። በቀጣይ ቀናትም ይፋዊ ጥያቄ ለባርሴሎና ያቀርባሉ ተብሎ ይታሰባል። በባርሴሎና ቤት ቤት በኩል አሁን የተያዙ አቋም ለክለቡ በቋሚነት የሚያገለግሉ አሊያም ቡድኑ ከተቀያሪ ወንበር እየተነሱ የሚያገለግሉ ተጫዎችን ለገንዘብ ስንል ለገበያ እናቀርብ ማለታቸው ይታውቃል። ነገር ግን ለክለቡ ግልጋሎት የማይሰጡትን ለገበያ ያቀርባሉ። ጄራርድ ማርቲን ላይም በባርሴሎና በኩል ክለቡ ይለቃል ተብሎ ባይታሰብም፣ ወልብሶች ግን ተጫዋቹን የግላቸው የማድረግ ፍላጎት አላቸው። በቀጣይ ቀናት ይፋዊ ጥያቄም ያቀርባሉ ተብሎ ይታሰባል። በርንማውዞች የፒስቪ ኢንዶቨኑን አጥቂ ሁዋን ባካዮኮን ለማስፈረም ለማሰረም ስራዎችን ጀምረዋል። 20 ሚሊዮን ሮ በበርንማውዝ በኩል ለፒስቪ ኢንዶቨኑ የፊት መስመር አጥቂ ተዘጋጅቷል። በቀጣይ ቀናት በበርንማውዝና በፒስቪ ኢንዶቨን መካከል ድርድር ይደረጋል። የፊት መስመር አጥቂያቸውን አንቶኒዮ ሲሞኒን ቆይታ ያላረጋገጡት በርንማውዞች በቀጣይ ዓመት ራሳቸውን ለማጠናከር ወደ ዝውውር ገበያው ገብተው እንቅስቃሴዎችን እያደረጉ ይገኛሉ። የፒኤስቪ አይንዶቨኖ አጥቂ ዦዋን ባካዮኮ ደግሞ ዋነኛ ቀዳ አካላቸው ሆነዋል። ሪያን አይት ኑሪ በዛሬው ዕለት የሕክምና ምርመራውን በተሳካ ሁኔታ በማንቸስተር ሲቲ ተገኝቶ አድርጓል። በቀጣዩ ቀናት በማንቸስተር ሲቲ ቤት እስከ ሰኔ 2030 ድረስ የሚያቆየውንም አዲስ ኮንትራት ይፈራረማል። ያው ለሲቲ ደጋፊዎች ቀጠሮ ያዙ ብለናችሁ ነበረም፣ ቅዳሜና እሑድ ተጫዋቾች ይፈርማሉ በሚል ማለት ነው። ሪያይት አይት ኑሪ የህክምና ምርመራውን በተሳካ ሁኔታ ማጠናቀቁን ተከትሎ የሲቲ ተጫዋች ሆኗል። በቀጣይ 12 ሰዓታት ውስጥ ደግሞ የሚጠበቅ አንድ ዝውውር አለ፣ የታይጃኒ ራይንደርስ። የእሱንም የህክምና ምርመራ ውጤት ይፋ እናደርጋለን። ሲቲ ግን በዛሬው ዕለት ተጫዋች ማግኘቱን አረጋግጧል። ሪያይት አይት ኑሪ የዓለም ክለቦች ዋንጫንም በሲቲ መለያ የሚወክል ይሆናል። የቼልሲው ፓልመር በሲቲ ቤት ስላነሳው ግዙፉ የአውሮፓ ሻምፒዮንስ ሊግ ዋንጫ ተጠይቆ ነበረ። ዋንጫው ትርጉም አልባነት ተናግሯል። እውነቱን ለመናገር ሻምፒዮንስ ሊግ ዋንጫን ነካውት እንጂ አላሸነፍኩትም፣ ለእኔ ምንም ትርጉም የለውም። ምክንያቱም በዚህ ዋንጫ መገኘት ውስጥ ብዙ ሚና አልነበረኝም። ያሸነፉት የቀድሞ የቡድን አጋሮች እንጂ እኔ አላሸነፍኩትም ብሏል። የሆኑ የቼልሲው ተጫዋች ኮልፓልመር እናም ቀጣዩ ውድድር ዓመት እንደሚታወቀው ቼልሲ በይፋ ወደ አውሮፓ ሻምፒዮንስ ሊግ መመለሱን ተከትሎ ቀጣይ የውድድር ዓመት ግን እኔ በምሳተፍበት መልኩ ሻምፒዮንስ ሊጉን ወደ ቼልሲ ማምጣት እፈልጋለሁ። ከቼልሲ ጋር ሳሳካው አውሮፓ ሻምፒዮንስ ሊግን እንዳሸነፍኩ ይቆጠራል ብለዋል። በሲቲ ቤት ግን ነካሁት እንጂ አላሸነፍኩትም ብለዋል። በእርግጥ ምንም ሚና አልነበረውም በዛ መድረክ ላይ በሲቲ ቤት፣ እሱም ያንን አምኗል። ስለዚህ ሻምፒዮንስ ሊግን ከቼልሲ ጋር ስለማንሳት እያሰብኩ ነው ብሏል። ቼልሲ ዘንድሮ ወደ መድረኩ መቀላቀሉ ይታወቃል። ሄርዊግ ደብሮይን የኬቨን ደብሮይን አባት ነው። አሁን ልጁ በናፖሊ ቤት ቀጣይ ውድድር ዓመት ሊያሳልፍ አብዛኛው ስራ ተጠናቋል። ስለ ኬቨን ደብሮይና እና ስለ ሳላህ አነጋጋሪ ሀሳብ ይዞ ወጥቷል። ሳላህና ኬቨን ደብሮይና ግንኙነት በተመለከተ እውነታው በሁለቱ መካከል ፍፁም ሰላማዊ ግንኙነት ነበረ ብሏል። እናም እንደሚቀጥል ማምን አለው። ምክንያቱም እነሱ ተመሳሳይ ደረጃ ላይ በመሆናቸው እርስ በእርሳቸው ስለሚግባቡ ተመሳሳይ ፈተናዎች ስላለፉ እርስ በርሳቸው እየተባበሩና ሲሆንና ህልማቸውን የሙጥኝ ብለው ተስፋ ሳይቆርጡ ሁሉንም ነገር ያደርጋሉ አንድ አይነት ሰዎች ብሏል። የኬቨን ደብሮይና አባትም ሲናገር በሳልሃና በኬቨን ደብሮይና መካከል ፍጹም ወዳጅነት አለ። ይህ ከእንግሊዝ ኬቨን ደብሮይና ቢወጣም ይቀጥላል ብለዋል እነኚህ ሁለት ተጫዋቾች በፕሪሚየር ሊጉ በድምቀታቸው እናውቃለን። በተለይም በተወዳጁ እንግሊዝ ፕሪሚየር ሊግ ሳላ በሊቨርፑል ኬቨን ደብሮይና በሲቲ ሳላ ሁለት ዓመት ኮንትራት ፈርሟል ኬቨን ደብሮይና ግን መቆየት እየፈለገ ሲቲ ያሰናብቶት ናፖሊን ይቀላቀላል አባቱ ግን የሁለቱ ጓደኝነት ይቀጥላል ብለዋል ሊቨርፑሎች አሁንም ቢሆን የፊት መስመር አጥቂን ማምጣት እቅዳቸው እንደሆነ ተረጋግጧል። እና በኒካስል ዩናይትድ ቤት ከረጅም ዓመታት በኋላ የዋንጫ ባለከበር ሲሆኑ ዋንጫው እንዲገኝ ምክንያት በሆነበት የ ካራቦ ካፕ ጨዋታ እራሱ ሊቨርፑልን ሲያሸንፉ ግብ ያስቆጠረባቸው አሌክሳንደር ኢሳክ አሁንም የሊቨርፑል ዋነኛ እቅድ አካል ነው ተብሏል። ሊቨርፑል አስቀድሞ ቡድን ውስጥ ያሉን ተሰናባሽ ተጫዋች ላይ ስራዎችን ይሰራል ተብሏል። በተለይም የዘጠኝ ቁጥር ቦታውን ለማጠናከር ቦታ መልቀቅ ያለባቸው በርካታ ተጫዋቾች እንዳሉ ይታመናል። እነ ዳርዊን ኑኔዝም አስቀድመው ክለቡን ይለቃሉ ተብሎ ሲጠበቅ የነ ዲያጎ ጆታም ጉዳይ እርግጥ አይደለም። ለዲያስ ጠቀሚ ያለገንዘብ እስካልቀረበ ድረስ አንሸጠውም ብለዋል። ከዛ ቀጥሎ ግን በሊቨርፑል የሚጠበቀውም የአሌክሳንደር ኢሳክ ዝውውር ጉዳይ መሆኑን ነው ቲም ቶክ ያስነበበው። ለማንኛውም በዚህ ሰዓት ይፋ የደረደረ ባይደረግም የሊቨርፑል ቁጥር አንድ ምርጫ ሆኖ እንደቀጠለ ነው ቲም ቶክ ያስነበበው። ታይለር ሞርተን የሊቨርፑሉ ተጫዋች የስሎት ዘይቤ ከኤርገን ክሎፕ ፍጹም የተለየ ብሎታል። አርኔ ስሎት በታክቲክ ካየዋቸው ምርጥ አሰልጣኞች አንዱ ነው ይላል ታይለር ሞርተን። የተሰጠው የመጫወቻ ጊዜ ውስን መሆኑን የተናገረ ሲሆን፣ አስቸጋሪ ነበር በተለይም በአእምሮዬ መልቀቅና መጫወት እና በውሰት ሄጄ የመጫወት እድል ማግኘትም ፈልጌ ነበረ። ነገር ግን ከአሰልጣኙ ጋር ካደረግኩት ውይይት በኋላ እና መቆየት ካለብኝ ነገሮች በጣም የከፋ ሊሆን እንደሚችል አውቀው ነበረ። ግን ለመቆየት ወሰንኩኝ። ግን የስሎት የማሰልጠነ ባህሪ ከክሎፕ ፍጹም የተለየ ነው ብለዋል። በእርግጥ የስሎትና የክሎፕ የጨወት ስታይላቸውም ፍጹም የተለየ ነው። ሁለቱም ኳስን መቆጣጠር ቢወድም የስሎት ቡድን በተለየ መንገድ በፍጥነቱ፣ የክሎፕ ቡድን በተለየ መንገድ በፍጥነቱ፣ የስሎት ቡድን ደግሞ በጣም ተረጋግቶ የሚጫወት ቡድን እንደሆነ ይታውቃል ሁለቱም ግን ኳስን መቆጣጠርን ያመናሉ በተለይም በተቃራኒ ቡድን ኳስ እንዲቆይ ብዙም አይፈልጉም። ጫና ፈጥሮ መጫወት በተለይም ይህ የገገን ፕሬስ የሚባለው በክሎፕ ዘመን፣ በስሎት ስር ደግሞ በጣም ፍጹም የተረጋጋና የተደራጀ ቡድን ተመልክተናል። ታይለር ሞርተንም ፍጹም የተለየ ዘይቤ ብሎታል። አርሰናል ቤት በቅርብ ዓመታት ስፔናውያን እየተሰባሰቡ ይገኛሉ። የሰሜን ለንደን ክለብ አርሰናል የቼልሲውን ግብ ጠባቂ ኬፓር ዚ ባላጋን ለማስፈረም ከተጫዋቹ ጋር ከስምነት ደርሰዋል። መድፈኞቹ ኬፕ ፓርዚ ባላጋ የቡድኑ ቁጥር ሁለት ግብ ጠባቂ አድርገው ለማስፈረም እየሰሩ እንደነበረ ይታወቃል። አርሰናል አሁን ላይ የ30 ዓመቱን ኬፕ ፓርዚ ባላጋ በቼልሲ ቤት ያለውን የኮንትራት መፍረሻ አምስት ሚሊየነ ፓውንድም ይከፍላል። ስፔናዊ ግብ ጠባቂ ኬፕ ፓርዚ ባላጋ በአርሰናል ቤት የተሻለ የጨዋታ ሰዓት ለማግኘት ለመፎካከርም ዝግጁ ነኝ ሲል ተደምጧል። ግን ከሱ በፊት ቋሚ ግብ ጠባቂው ዴቪድ ሪያን አሳምኖ ይህን ችንደቂቅ ያገኛለው የሚለው ነገር ወይም በብቃት አሳምኖ ችንደቂቅ ያገኛለው የሚለው የሚጠበቅ ነው የሚሆነው። ምናልባትም እንደ ካራቦ ካፕ እንደ ኤፌ ካፕ ባሉ መድረኮች ላይ እድል ሊሰጠው ይችላል ተብሎ ይጠበቃል። ኬፓር ዚ ባላጋ አርቴታ ስፓኒያዊ ነው። ዴቪድ ሪያ ግብ ጠባቂው ስፓኒያዊ፣ አሁኑ ምክትሉም ኬፓር ዜባላገን በተመሳይ ማለት ነው። ሚኬል ሜሪኑ አስቀድሞ ፈርሟል። የዙቤሜንዲ ዝውውር በሁለተኛው ዙር የዝውውር መስኮቱ ከአስር ቀን በኋላ ሲከፈት ይጠበቃል። አርሰን ዌንገር ፈረንሳዊ፣ ማይክል አርቴታ ስፔናዊ ናቸው። በማይክል አርቴታ ዘመን ስፔናውያን እየበዙ ነው። በፈረንሳዊ አርሰን ቬንገር ዘመን የፈረንሳያን ተጫዋች መብዛት ተመልከታችሁ ነበር ወይ? የአርሰናል ደጋፊዎች ይህንን በደንብ ታስታውሳት አላችሁ ብለን እናስባለን። የአርሰን ቬንገርን ዘመንና የእናንተን ፈረንሳያን ተጫዋቾች አስታውሱን። በድጋሚ ቃል ስፖርት ላይ ናችሁ፣ ቆዩን አርሰናል ከፍተኛ ደረጃ ያለው የግራ ክንፍ ተጫዋች ማስፈረም እንደሚፈልግ ሮድሪጎ፣ ኒኮ ዊሊያምስ እና አንቶኒ ጎርደን አሁንም ዋነኛ ዕቅድ አካል መሆናቸውን ዛሬ ዴቪድ ኦርኔስቴ በይፋ ይገጹ ላይ በመገኘት በቃል ጭምር ነው ሀሳብ ሲሰጥ የነበረው በዚህ ዝውውር ላይ። አርሰናል ከአጥቂ ቦታ በተጨማሪ የተከላካይ ግብ ጠባቂም የማስፈረም እቅድ አለው ያለው ይህ ጸሐፊ ዴቪድ ኦርኔስቴ፣ ነገር ግን የክንፍ አጥቂ በዋነኝነት ይፈለጋል ተብሏል። ሌላኛው የቡካዮ ሳካንም ቦታ ላይ የሚተካ ተጫዋች በአርሰናል በኩል በቅር ተይዟል። ይህ ይሆን ከሆነ ደግሞ ኢታነ ንዋኔሪ ወደ ተፈጥሮዊ የአማካኝ ስፍራው ተመልሶ እንደሚጫወትም ነው ዴቪድ ኦርኔስቲ ያስነበበው። ባርሰናል በኩል ቡካዮ ሳካም ረጅም ጊዜ ያለ ተቀናቃኝ ቦታው ላይ ለብቻው ሲጫወት ነበር። የማያስፈልጉ ጨዋታዎች ላይ ወይም ጠቃሚ ያልሆኑ ጨዋታዎች ላይ ጭምር ተጫዋቾች ሲጠቀሙት ነበርና ብዙ አስተቸቷቸው ነበረ። ማይክል አርቴታን አሁን ተተኪውን ያፈላልጋሉ ተብሏል። ስለዚህ ዴቪድ ኦርኔስቲ አርሰናል የዘጠኝ ቁጥር ብቻ ሳይሆን ልክ አሁን ግብ ጠባቂ ስለጨረሰው ኦልሬዲ ግብ ጠባ ዝርዝሮች ነበር ግን የክንፋጥቂ አሁንም ሮድሪጎ፣ ኒኮ ዊሊያምስ፣ አንቶኒ ጎርደን አንዳቸውን የማምጣት ፍላጎት አለው ተብሏል። ሌላው በበርካታ ክለቦች ስሙ እየተነሳ የሚገኘው መሐመድ ኩዱስም የአርሰናል እቅድ አካል እንደነበረ ይታወቃል። በተለይም በባለፈው ዓመት ላይ በስፋት ስሙ ሲነሳ ነበረ። ከአያክስ ወደ ፕሪሚየር ሊግ ለማምጣት ከዌስትሃም ዩናይትድ አስቀድሞ ስራዎችን ሲሰራም የነበረው አርሰናል እንደነበረ ይታወቃል። ታዲያ በማጥቃቱ ሚና ላይም በብዙ ክለቦች እየተፈለገ የሚገኘውን የማጥቃት ሚናውም እጅግ በጣም ከፍ ያለው ድሪብለሩም ከኳስ ጋር ጥሩ ምቾት የሚሰማውን መሐመድ ኩዱሱን ለመንጣት በሚደረገው ጥረት ላይ አርሰናሎች ከዝርዝራቸው ውስጥ አካተውታል። ተጫዋቹን በቀጣይ ቀናት ማን ይፋዊ ድርድር ያደርጋል የሚለው የሚጠበቀ ሆኖ ሳለ የመሐመድ ኩዱስ ፈላጊ ግን አርሰናል ብቻ አይደለም። ሌላኛው የለንደን ክለብ ቼልሲም የዚህ ተጫዋች ፈላጊ እንደሆኑ ይታወቃል። በቀጣይ ቀናት ማን ይፋዊ ጥያቄ ያቀርበለታል የሚለው ደግሞ በትልቁ ይጠበቃል። ካሪንግተን ምሩቆቿን መሸኘት በአሌሃንድሮ ጋር ናቸው የተጀመረ አይደለም። በርካቶችን ሸኝተዋል። በርካቶቹም የሚያስቆጩ የነበሩ ነበሩ። በዛው ልክ ደግሞ ለማንቸስተር ዩናይትድ የካሪንግተን ምሩቅም ቢሆኑ ግን በብዙ ማገልገል ያልቻሉ ተጫዋቾች ነበሩ። ተረኛው አሌሃንድሮ ጋርናቾ ነው። ማንቸስተር ዩናይትድ አርጀንቲናውን የፊት ሰር ተጫዋች አሌሃንድሮ ጋርናቾ ጋር እንደሚለያዩ አረጋግጠዋል። አሌሃንድሮ ጋርናቾ ማንቸስተር ዩናይትድን እንደሚለቅ ዛሬ ክለቡ ይፋ አድርጓል። አሰልጣኝ ሩበን አሞሪ በቅርቡ አሌሃንድሮ ጋርናቾ ክለብ እንዲፈልግ እንዳሳወቁት፣ እንደውም እሳቸው ለዩናይትድ ድጋሚ ጨወት አለው ብለህ ከምታስብ ሌላ ክለብ እንድታገኝ ብትጸል ይሻላል ብለውት ነበር። በተጫዋች ፍለፊት ቀጣይ ጋ ጋርናቸውን ለማስፈረም ሶስት የፕሪምየር ሊግ ክለቦች እንዲሁም የጣሊያን ክለቦች ይሳተፋሉ ተብሎ ሲጠበቅ ከተወዳጁ የእንግሊዝ ፕሪምየር ሊግ ቼልሲ ዋነኛው የተጫዋቹ ፈላጊ እንደነበረ ይታወቃል። በቀጣይ አሌሃንድሮ ጋርናቸውም ማንቸስተር ዩናይትድን ሲለቅ መዳረሻው የት ይሆናል የሚለው ይጠበቃል። ሰባት ቁጥር መለያን የዛሬ ዓመት ሲመኝ ነበር። ከዛም የሰነመውን ተለብሷታል። ከዛ በኋላ ግን ማንቸስተር ዩናይትድን ስለመቀጠል በዩናይትድ ስለማደግ ሲያሰብ የነበረው አሌሃንድሮ ጋርናቾ ከሩበን አሞሪ ጋር የገባው ሰጣ ገባ መውጫው በር ላይ ዛሬ አቁሞታል። አሌሃንድሮ ጋርናቾ በማንቸስተር ዩናይትድ 146 ጨዋታ፣ 26 ግቦች፣ 22 አሲስት፣ 48 የግብ ተሳትፎ ኤፍ ኤ ካፕ፣ ካራባው ካፕን ካሳካ በኋላ በይፋ ከዩናይትድ ይለያያል ማለት ነው። ውድ ቤተሰቦቻችን በዚሁ አጋጣሚ ለዩናይትድ ደጋፊዎች በእነዚህ አይነት መልኩ ከአሰልጣኝ ጋር ሰጣ ገባ እየተገባ ክለብን የሚለቁ ተጫዋቾች ላብነት ያክል ከዚህ በፊት ጄደን ሳንቾም፣ ማርከስ ራሽፈርድ ከዛ በተጨማሪ ሲያርሰበን ሮናልዶን ማንሳት እንችላለን። የቅርብ ጊዜ ትውስታ፣ በእርግጥ ጫማውን ሰቅሏል። ራፋኤል ቫራንም ከኤሪክ ቴና ጋር በተወሰነ መንገድ ሰጣ ገባ ውስጥ ከገባ በኋላ ነው ክለቡን የለቀቀው። እነዚህ አይነት ሂደቶች ክለብን አይጎዱም ወይ? የግል መልከታችሁን ዩናይትድ ያናጋሩን። ጀደን ሳንቾ ዳግም በዩናይትድ መለያ አይጫወትም እንደሚታወቀውም ችግሩ እሱ እንኳን ከሩበን አሞሪ ጋር አልነበረም። በኤሪክ ቴንሃግ ዘመን የመጣ ችግር ነው። ግን ተጫዋቹ በቀጥታ ከኤሪክ ቴንሃግ ጋር የነበረ ጸቡን አስፋፍቶ ከዩናይትድ ጋር አድርጎት የክለቡን ስም ባጎደፈ መልኩ ብዙ ሀሳቦችን በማህበራዊ ትስስር ገጹ ላይ ሲሰጥ ነበረ። ዩናይትድ ድጋሜ እሱን የማጫወት ዕቅድ የለውም። በውሰት ወደ አስቶንቪላ፣ ወደ ሳውዲ አረቢያ ክለቦች አሊያም ወደ አደገበት ራሱን ወደ አሳየበት ክለብ ቦሩሲያ ዶርትመንድ ወደ ቡንደስሊጋ ማምራት በተጫዋቹ በኩል ቀጣይ የተያዙ እቅዶች ናቸው። ቪላ አሁን በውሰት ከዩናይትድ ለመውሰድ ፍላጎት አለው። ዩናይትድ ተጫዋቹን በትልቅ ገንዘብ የመሸጥ እቅድ ስላለው ተጫዋቹ የሚስማማላቸው ከሆነ በዋነኝነት በዩናይትድ በኩል ወደ ሳውዲ አረቢያ እንዲሄድ ይፈልጋሉ። አሊያም ደግሞ ትልቅ ክፍያ የሚከፍሏቸውን ክለቦች ያፈላልጋሉ ተብሏል። በቀጣይ ውድድር ዓመት ማንቸስተር ዩናይትድ በጀቱን ለማሳደግ ከያዛቸው እቅዶች ውስጥ ቀጣይ የማይገለገለባቸውን ተጫዋቾች ለገበያ አቅርቦ መሸጥ እንደሆነ ይታወቃል። ማክቶሚኔ ዩናይትድን መሳሳቱን ሊያሳይ ፈልጎ ነበር ብሏል። ሮበርሰን ስኮትላንዳዊ የሊቨርፑል ተጫዋች ነው። ዩናይትድን በእንደዚህ አይነት መልኩ የተቸው የሊቨርፑል የመስመር ተጫዋች ሮበርሰን ስኮት መክቶሚኔ ያለውን አቅም ለማሳየት ፈልጎ እንደነበረ ገልጿል። ባለፈው ዓመት ማንቸስተር ዩናይትድን በመልቀቅ ናፖሊን የተቀላቀሉ ስኮት ማክቶሚኔ የሴሪ የዓመቱ ምርጥ ተጫዋች ሽልማት ማሸነፉ ይታወሳል። ማክቶሚኔ በናፖሊ ራሱን ማሳየት ፈልጎ ነበር ያለው ሮበርሰን በተጨማሪ ማንቸስተር ዩናይትድ መሳሳቱንም ማሳየት ፈልጎ ነበር ብሏል። ሮበርሰን አክሎም እሱ በርካታ ሰዎች ስለ እሱ መሳሳታቸውን ማሳየት ፈልጎ ተሳክቶለታል ምርጥ ተጫዋች ነበረ ብሎ አወድሶታል። በእርግጥ የአገሩ ልጅ ነው። በተቃራኒው ደግሞ በተወዳጁ የእንግሊዝ ፕሪሚየር ሊግ አንዱ ቀዩን ለብሶ ለዩናይትድ ሌላኛው ቀይ ለብሶ ለሊቨርፑል ሲፋለሙ እንደነበረ ይታወቃል። ለማንኛውም የሀገሩ ልጅ መሳሳታቸውን ዩናይትዶችን አሳይቷቸዋል ብሏል። የዩናይትድ ደጋፊዎች ይህንንም በሀሳብ መስጫ ሳጥናችን ላይ የግል ምልከታችሁን ብታደርሱን ደስ ይለናል። ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት መርጠን ያሰናድላችሁ ስፖርታዊ ጥንቅራችን ይህን ይመስል ነበር። ከጥቂት ደቂቃዎች በኋላ ሌሎች ተጨማሪ መረጃዎችን ይዘን እንገናኝ። የሁኑን አበቃን። ሰናይ ጊዜ